ምናንሰማዋለን እኛማ ዘንድሮ መቼም ሞልቶ ማይፈስ ውቅያኖስ ነው ጆሮ። ምናንሰማዋለን እኛማ ዘንድሮ መቼም ሞልቶ ማይፈስ ውቅያኖስ ነው ጆሮ። ሱና እንግዳ ሁኖ ቢድአው ባላባት ጀግነውን ፈተኑት የኔ ብራስን አባት አብሽራቡናሙ ሲወንሎ አንበሳ ባጢል አስጨናቂው በቅብለህ በጦሳ!

አብሽሩ ሱኒዮች፣ ሰለፍዮች ሁሉ በሰሞኑ ጉዳይ ጎርደድ እንዳትሉ፣ በስርቆት ዘመቻ እንዳትደነግጡ። መቻል ከብዷቸው ነው ደሊል መጋፈጡ፣ መረጃ ማቅረቡ ዳገድ ሲሆንበት። ውይ አለመታደል ብቅ አለ በስርቆት ዘርፎ ሲቀማ ነው የሌባ ሰው ደስታው። ሰለፍዮች ደግሞ ተውፊድ በመዝራት ነው። ቻናሉን ብትወስዱት ቻናል ተክተናል፣ ምቀኛም እርር በል ስትፈልግ ተቃጠል። ጦሳን ብትዘርፉት ጦሳን መስርተናል፣ አይደለም በመልኳ በስም ተክተናል። ቻናሉን ብትወስዱት ቻናል ተክተናል፣ ምቀኛም እርር በል ስትፈልግ ተቃጠል። ጦሳን ብትዘርፉት ጦሳን መስርተናል፣ አይደለም በመልኳ በስም ተክተናል። አብሽር ኡስታዛችን፣ የሱንዮች መሪ ቢደአን ከፍነህ ስጠው ለቀባሪ። ደረሳ ተነስቷል ዓላማን ሰንቆ ባጥልል ሊጠምደው በደሊል ማነቆ። አብሽር ኡስታዛችን፣ የሱንዮች መሪ ቢደአን ከፍነህ ስጠው ለቀባሪ። ደረሳ ተነስቷል ዓላማን ሰንቆ ባጥልል ሊጠምደው በደሊል ማነቆ። በአንበሳ የሚመራው የነብሩ ወታደር ተውሂድን አዝምሯል ቢድአን በማክሰር። ተመልከት ወሎ ላይ ሂድ፣ አዲስ አበባ ወለጋ ምድር ላይ አለፍ ብለህ ግባ ለአይን የሚያሳሳ ሆድን የሚያባባ ትመለከታለህ የተውሂድ አበባ። በአንበሳ የሚመራው የነብሩ ወታደር ተውሂድን አዝምሯል ቢድአን በማክሰር። ተመልከት ወሎ ላይ ሂድ፣ አዲስ አበባ ወለጋ ምድር ላይ አለፍ ብለህ ግባ ለዓይን የሚያሳሳ ሆድን የሚያባባ ትመለከታለህ የተውሂድ አበባ። ጀግኖችን ወልዳለች እናታችን ጦሳ እማይበገሩ ለባጢል ቆሳሳ ተውሂድ የሚዘሩ በተገኘው ማሳ። ሼኽ አቡ ራሐይና ዝምተኛው ነስር አቤት ሲችሉበት ዳእዋን ማንሸራሸር። ውዱ አባታችን ሼኽ አቡ ሀቢባ የሚቆተቁቱ የተውሂድ አበባ አላቡ ጁሃይፋ የቅኔው ባላባት ሱናም ያነቃቃ በስንኝ ስክካት። ወንድም አቡ ዩስራን እዚሁ ጨምሩት አቡ ኢሕሳንንም ደምራችሁ ያዙት። ወንድም አቡ ፋይሶል ወአቡ ቀታዳ የማይታለሉ በባጢል ኮረዳ። ወንድም አቡ ሷሌህ ለስላሳ እንደበቱ አቤት አነጋገር ፍትሐዊነቱ። ለሱና ወንድሞች አለሚተናነስ የኡስታዝ አምሳያ ትንሽ አቡ ኒብራስ። ወንድም አቡአብደላህ የመድረኩ መሪ እህት ወንድሞቹን ጠዋት ማታ መካሪ፣ ሰላም ልበልና አቡ አብደል ፈታህን መሪየን ላዞር ነው ወደ እህቶቻችን። እስኪ ደግሞ ላንሳ እህቶቻችንን የአኢሻን ወራሽ እነ ሙፉላንን ቢድአ ብቅ ሲል በየሸንተረሩ ብዙ እህቶች ያሉን ምሰው የሚቀብሩ ባጢልን ተዋግተው ድልን አድራጊዎች፣ ለጉድ ሞልተውናል ብዙ ሱመያዎች። ቢድአ ብቅ ሲል በየሸንተረሩ ብዙ እህቶች አሉን ምሰው የሚቀብሩ፣ ባጢልን ተዋግተው ድልን አድራጊዎች፣ ለጉድ ሞልተውናል ብዙ ሱመያዎች። ተውሂድን አዝምረን ስንሆን ተጠቃሚ፣ እንስቶችም አሉ ጎልጉለው አሯሚ ወጥሪ ያልዘለቀውም ያን ውለታቸውን፣ እዚሁ ጋር ላቁም ልቋጥረው አድረው ስንኝን። ወንድማችሁ አቡ ማሂር። ወሰላሙ ዓለይኩም ወረሕመቱ ላህ ወበረካቱሁ።